በህይወት ስጋ እያሉ ምን አይነት ዝግጅት ያድርጉ? ሲሄዱ በሰላም እንዲሄዱ ብለ ታስባለ። ሰው እኮ ስጋ፣ ነፍስ፣ መንፈስ ነው። ሶስት ነገሮች እንደ እንቁላል በይው። ሰዎች ስጋቸውን፣ ነፍሳቸውን፣ መንፈሳቸውን ማጣጣም መቻል አለባቸው። እና ሶስቱን አዋህዶ ሰው ከኖረ በእርግጠኛነት ጥሩ አለም ይቆየዋል የሚል እምነት አለኝ። በኋላ በሰው ሰራሽ ነገሮች ነው እየተተካ የሚሄደው በኋላ በሰው ሰራሽ ነገሮች ነው እየተተካ የሚሄደው። ከትከሻ እስከ ክርም ከክርም እስከ መዳፍ አንድ፣ ሁለት፣ ሶስት፣ ከዚህም አንድ፣ ሁለት፣ ሶስት። ሰው እጁን ስድስት ነገር ይዘረጋ። ስለዚህ መሀሉ ይሄ ነው ማለት ነው። የሰባተኛው ብሬኑ ነው እግዚአብሔር መንፈስ ማረፊያ ራሱ ነው። ቀጣለ ማለት ነው ለመነ ማለት ነው ይሰጠዋል። በጣም በጣም ወሳኝ ጉዳይ ነው። እና ብኝ ምን እንለዋለን እኛ? ይሄንን ድማህ ይባላል በእኛ። ደ ማለት ደ ማለት ዴዴ ዶር ነው ጌት ነው። ምሳሌ አንቺ ልጆች ስቶልጂ ስታያቸው፣ እዚች ጋ የሆነች ሰርክል ነገር ታያለሽ። ሚልክዌ ጋላክሲ አይነት ጥምዝ ፀጉራቸው እዚች ጋ ሴንተር፣ ከፍ ስንል ትጠፋል። በእኛ በደ ነው የምንገልጻት ዶር ናት። ሰማያዊ አንቴና ናት ማለት ነው ረቂቁን ዓለም አባበሶ ጥበብ ቤቷን ሰራች ሰባት ምሰሶዎችን አቆመች ሲባል ይሄ ሁሉ ትርጉም የያዘ ነው። ሁለት አይን፣ ሁለት ጆሮ፣ ሁለት የአፍንጫ ቀዳዳ፣ አፍ ሰባት ነገሮች ናቸው። ሰውም ሊኖረው ይችላል። ሰው ግን የሚለየው ውስጣዊ አእምሮው፣ አለው ዘርግቶ ሰባት ነገር ይሰራል ማለት ነው። ስግደትም ሲሰግድ ለአምላኩ ሰባት ነገሮችን መሬት ማሳረፍ ግዴታው ነው። ሁለት እጁ፣ ሁለት ጉልበቱ፣ ሁለት እግሩ ስድስት፣ ግንባሩ ይነካል ማለት ነው። ሰባት ማለት ነው። እነዚህን ሁሉ ጸጋዎች ይቀበላል። ስለዚህ ስጋዊ እውቀት አለ፣ መንፈሳዊ እውቀት አለ። ጥበብ ግን ከፍተኛው ደረጃ ነው። ጥበብን እውቀትን፣ ማስተዋልን እግዚአብሔር ይሰጣል። ምንም ችግር የለበትም። እውቀት ለምሳሌ የተለያየ እውቀት መረጃም ስብስብ ሊሆን ይችላል። መረጃ የተለያየ መረጃም ይሰ ለምሳሌ አሁን ዘመኑ ኤአይ ዘመን ነው አይደለ? አርቲፊሻል ኢንቴለጀንስ ሰው ሰራሽ አስተውሎት የተተካበት ነው። ኤአይ በጣም በከፍተኛ ሁኔታ አሁን ብዙ ነገር የእውቀት ክምችት ከሆነ ጥበብ ግን ሌላ ጉዳይ ነው። የጥበብ ሀገር ወዴት ነው ይላል፣ ማደሪያ ወዴት ነው? እና ምንድን ነው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል እና እግዚአብሔርን ፈርተሽ የምታገኙ ትልቅ መለኮታዊ ስጦታ ነው። እና አሁን ዘመኑ እኔ የእውቀት ዘመን በጣም ያበቃ ይመስለኛል፣ በእኔ እይታ ነው። ምክንያቱም ነገሮች በእኛ ትምህርት፣ በዚህ በከዋክብቱ ሰፊ ትምህርት፣ አሁን ያለንበት ዘመን የነፋት ዘመን ነው። ነፋስን አራቱ ባህሪያተ ስጋ እሳት፣ መሬት፣ ውሃ፣ ነፋስ እሳት የሚሰለጥኑበት ጊዜ አለ ነው ምሳሌ፣ አዳም የነበረበት የአንድ ሺህ ዓመት የመሬት ዘመን ነበረ። ቀጥሎ ውሃ ይተካል፣ የኖህ ዘመን ይሆናል። ሶስተኛው ነፋስ ይተካል፣ እስራኤል ከግብፅ የሚወጡበት ዘመን ነው። እንደዚህ እያለ ቀጥሎ እሳት ይተካል፣ ቤተ መቅደሱ የሚቃጠልበት ዘመን ነው። እንዲህ እያለ ይመጣል ዘመኑ እና እኛ አሁን ያለንበት በእኛ የነፋስ ዘመን ነው። ነፋስ ማለት ስፒድ ነው። ፍጥነት ነው። ነገሮች ሁሉ በጣም ይፈጥሙበት ዘመን ነው። ፍጥነት ነው። ነፋስ ይራ ነው ማለት ነው። ነፋስን መቋቋም የምትችዩ በመሬት ነው። መሬት ማለት ጥብቀት ጽናት ነው። ነፋስ በጣም ተወርሮ ሲመጣ መሬት ነው የሚቀ እና አሁን ከመሬት ጋር ያለንን ግንኙነት ጥብቀትና ጽናት ከሌለሽ ይሄ የዓለም የመረጃው ፍሰት ናላሽን አዙሮ ክሬዚ ነው የሚያደርግሽ ሹቡሹ ፍጥነቱ እዚህ ሰማያለሽ እዚህ ሰማያለሽ። እና ግራውንድ ከሌለሽ አለቀልሽ ነው። በመረጃ ብዛት ብሬንሽ ይሰክራል ነው። ሶ በዚህ ኢራ ላይ ሰዎች ምን ይመከራሉ? ኤክሰስ ኤሌክትሮን እንትን ፕሮቶን ውስጣቸው እየገባ ስለሆነ መሬት በባዶ እግራቸው መሬት ለሀያ ደቂቃ ወክ ማረግ መቀስቀስ ካልቻሉ 5g 6g እያለ ይጨምራል። ነገሩ ኤክሰስ ፕሩቶን ነው ህዋው ላይ እና ውስጣችን ይገባል እና በጣም እንጎዳለን። ሶ ፍሪ ቻርጅ ኤሌክትሮን አላት ምድር። በባዶ ግሮግ ማድረግ ከተፈጥሮ ጋር ትንሽ ስክነት ያ ማለት ወደ ጥበብ ትሻገር ያለች። ሶ ጥበብ ላይ ከደረሽ ማለት እውቀት ከታች ነው የሚመላለሰው ነው የሚያልፍ ወጀብን ዝም ብለሽ ዳር ሆነሽ እንደመመልከት ነው ወይም በአይሮፕላን እየሄድሽ ወደ ታች እንደመመልከት ነው። እና እኔ የእውቀት ኢራ አዶን ቲንክ ሶ ከዚህ በኋላ በሰው ሰራሽ ነገሮች ነው እየተተካ የሚሄደው። እና ሰዎች ትልቁን ጥበብ እግዚአብሔር መያዝ ካልቻሉ በጣም ይጎዳሉ። ጥቂት ጊዜ በኋላ የምናየው ነገር በጣም ሰፊ ጉዳይ እንደሚሆን እናውቃለን፣ የሚል እምነት ነው ያለኝ። ስለ አራቱ ባህርያት ከሰውነት ክፍላችን ጋር አያይዘ አሁን ጠቃቅ ሰህዋል ግን ከኛ ከሰውነታችን ክፍሎች ጋር ያላቸውን ባህሪያት አገናኝተ ተወክሎ የሚገለጽበትን ብንወያይበት ጥሩ ሰው ትልቅ ነገር ነው። በጣም በብዙ ሚሊየንስ ሴል የተገነባ ነው። በጣም ክቡር ነገር ነው። ቀላል አይደለም፣ ግን በቀላሉ ሰዎች ያንን ማንነት ፊታቸው ላይ ሊያዩት ይችላሉ ነው ብሩህነቱን ሙቀቱን ትቶ ብርሃኑ ፈጠራቸው ነው። ከዛ ከባቢ አየር አለ፣ ከዛ ውሃና መሬት አለ። ተፈጥሮ እኛ ፊት ላይ ያለ ነው። ፊትሽ ላይ ብትመለከቹ ሁለት አይን እንደ እሳት ይወከላል ማለት ነው። ምክንያቱም ለምሳሌ አይን ከብርሃን ጋር አይደለም፣ ከማየት ጋር ስለዚህ ብርሃን እሳት ጋር ይወከላል። ከዛ አንፍ ይባላል አፍንጫ አየር ጋር ይወከላል ማለት ነው። ይሄ ደግሞ ፈሳሽና ጠጣር ይወስዳል አፍ ውሃና መሬትን ይወክላል ማለት ነው። እንደዚህም በአቶርጂ ፊትሽ ላይ ነጸብራቆ አለ ነው ነጸብራቆ አለ እና ኮድ ናቸው። በእኛ ሰባቱ ከዋክብት ወይም ምንላቸው መገብተለታት ሄኖክ የሚላቸዋሉ ሁለቱ ፀሐይ ፀሐይ ይሄ አይን ዘማን ፀሐይን ይወክላል አይን ዘጸጋም ጨረቃን፣ ይሄ መሪህ ማርስን፣ አጣርድ ሜርኩሪን፣ መሽተሪ ጁፒተርን፣ ዙሁራ ቪነስን እና ይሄ ሳተርንን ይወክላል። ይህ እንደ ከንፈር ቅርጹ ራሱ ቀለበታል አይነት ወክሎ ይገለጻል ማለት ነው። ሰዎች ምን ላይ ናቸው የሚለውም በራሳቸው ሊያውቁት ይችላሉ። ለምሳሌ መላእክት ባህሪያቸው እንደ ነፋስና እንደ እሳት ነው። እንደ ነፋስ ይፍጥናሉ፣ እንደ እሳት ይረቃሉ። እንስሳ ደግሞ አብዛኛው የሚጫነው አራዊት ውሃና መሬት ነው። ሰው ሁለቱንም አስተባብሯል ነው ምሳሌ እሳትና ነፋስነትሽ ካየለ ኮምፕሊትሊ ምን ትሆኛለሽ? ወደ ላይ መሄድ ትመኛለሽ ነው እሳትና ነፋስ ወደ ላይ ነው። ብዛት ቀሊላ ናቸው ይላሉ ሊቃ ኢትዮጵያ ሊቃውንት። ሰው እሳትና ነፋስነቱ ከበለጠ እንደ መልአክ መሆን ሰው ያምረዋል። በቃ ተመስጦ ይወዳል። አምላክም አመስገን ይወዳል። በቃ የሆነ ረቀቅ ቆዳለው እንትን ውሃና መሬትነቱ ከከበደው ደግሞ ብላ፣ ጠጣ፣ ተኛ፣ ከዛ ውጭ ሊያስብ አይችልም እና እየተሸናነፈ ይኖራል ነው። ሰው ነፍሱ ከሞተ በኋላ ወዴት እንደሚሄድ በራሱ ሰውነት ውስጥ ያውቃል ነው። የኢትዮጵያ እውቀት ነው። እሳትና ነፋስ ከላይ ናቸው፣ ውሃና መሬት ከታች ናቸው። ሰው ነፋስና እሳትነቱ ማለትም የመልአካዊ ኩነትነቱ አመዝኖ ከኖረ ሲሞትም ነፍሱ ወደ ላይኛው ዓለም ነው የምትሄደው። አፐሮር ልጅ ነው። ውሃውና መሬትነቱ ከብዶት ምድር ላይ ከኖረ ወደ ታችኛው ዓለም ነው አንደሮርልድ ነው፣ ወደ ሲወል ማለት ነው። ያውቀዋል አንዳንድ ሰዎች ሞትን በጣም ይፈራሉ። ሲኦል ይመስላቸዋል። መሸነፍ ይመስላቸዋል። ኢንጆይ የሚያደርጉትን አለም ጥሎ እንደመሄድ አድርገው ያስቡታል እና የሆነ ነገር እንደሚቀርባቸው አድርገው ያስባሉ። አንዳንድ ሰዎች ደግሞ ሲያወሩ ወደ ተሻለ ቦታ፣ ወደ አባቴ፣ ወደማርፈበት ቦታ ነው የሚሄደው ብለው እስከ መጠበቅ ደረጃ ይደርሳሉ። ይሄ ከዚህ ከአራቱ ባህሪያት ጋር ይያያዛል ማለት ነው። ኤግዛክትሊ ትራንሴንድ ነው በምድር ላይ ይሄኛው ከበለጠ ኮ ሚስ ምታረጊው ላይኛውን አለም ነው ምትኖሪውም ለላይኛው አለም ነው። ይሄኛው ግን ሽግግር ነው። ለምሳሌ አሁን ቅዱስ ጳውሎስ እኔ ከክርስቶስ ጋር ልኖር እናፍቃለሁ ይላል፣ ከሁሉም ይሻልያ ነው። ስለዚህ የምታውቂው ዓለም ላይ ነው የምትሄጂው። በህይወት ስጋ እያሉ ምን አይነት ዝግጅት ያድርጉ ሲሄዱ፣ በሰላም እንዲሄዱ ብለ ታስባለ ሰው እኮ ስጋ፣ ነፍስ፣ መንፈስ ነው። ሶስት ነገሮች እንደ እንቁላል በይው። እንቁላል ከላይ ቅርፍት አላት አለ እሱ ስጋ ነው። ውስጡ ደግሞ ነጭ ነገር አለ አይደለ? የስጋ ህይወት ነፍስ ናት። ሶስተኛዋ ደግሞ አስከዋሏ መንፈስ ነው፣ የእግዚአብሔር ማደሪያ ነው። ሰዎች ስጋቸውን፣ ነፍሳቸውን፣ መንፈሳቸውን ማጣጣም መቻል አለባቸው እና ሶስቱን አዋህዶ ሰው ከኖረ በእርግጠኛነት ጥሩ ዓለም ይቆየዋል የሚል እምነት አለኝ ዶክተር። አውርተናል ስለ ባህሪያት ስናወራ ሰው ስለተሰራባቸው ባህሪያት መሬትን አንስተናልና አሁን ደግሞ ባለንበት ጊዜ የመሬት መንቀጥቀጥና መከፈል የሚባሉ ነገሮች መጥተዋል። ብዙ ሰዎችን ማስደንግጠዋል አሳስበዋል እና በዚህ ጉዳይ አንተ ምን አይነት አስተያየት አለ? ያው እንግዲህ መሬትም እሳትም ውሃም ነፋስም መሬትም የራሳቸው አዎንታዊና አሉታዊ ነገሮች አሏቸው አይደለ? ለምሳሌ መሬት አርሰን ቆፍረን ከከርሰ ምድሯ የወጣውን ሲሳይ ተመግበን እኖራለን። በተመሳሳይ መልኩቹ መሬት ደግሞ ትሰነጠቃለች፣ ትንሸራተታለች ረዳ ምርት ታመጣለች። አንጻራዊ ነው ማለት ነው። እሳት ጥሩ ነው፣ እንሞቀዋለን፣ ምግባችን እናበስልበታለን። በተመሳሳይ መልኩ ደግሞ በአንፃሩ ሰደድ እሳት ሆኖ አካባቢ ያቃጥላል። ነፋስ እጽዋቱን ያናፍሳልኛንም አየር እናገኝበታለን። ደግሞ በአንፃሩ ደግሞ አውሎ ነፋስ ሆኖ ሲያጠፋ እንመለከታለን ማለት ነው። ውሃም እንጠጥተ እንረካለን፣ እንታጠብበታለን። በአንፃሩ ደግሞ ጎርፍ የሆንና ደግሞ ተጥለቅልቁ ያጠፋል። ስለዚህ አራቱ ነገሮች አሉታዊና አወንታዊ ነገሮች አሏቸው ማለት እንችላለን። ሶስት ምልከታዎች አሉ በዚህ ዙሪያ። አጠቃላይ እንደ አጠቃላይ አለም ከተፈጠረ ጀምሮ ያለ ክስተቶች ይኖራሉ እና ሶስት ነገሮችን ብናይ አንደኛው ተፈጥሮ በጣም የከበረ ነገር ነው። ምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ይላል እና ሰዎች ምድርን ማክበር መቻል አለባቸው። ምድር በእኛ እንደ እናት ነው የምትታየው። በጣም ሰፊ ሀተታ ነው። ሰው እናቱን እንደሚንከባከብ ምድርን በተመሳሳይ መልኩ መንከባከብ ይገባዋል። ኤዶም ገነትን እንኳን እግዚአብሔር አምላክ ያበጃትና ይጠብቃት ዘንድ ነው የሚለው። ማበጀትና መጠበቅ የሰው ልጅ ድርሻ ነው። ካላበጀ ካልጠበቀ ደግሞ አንጻራዊ ውጤቱን ያገኘዋል። ለምሳሌ እኔም አንቺም እዚህ ያሉትን ክሩ ወደ ሰማይ ድንጋይ ብንወረውር፣ አንቺ ወረወርሽው ሰማይ ላይ ተሰቅሎ፣ እኛ የወረወርነው ወደ ምድር የሁላችንም ይመለሳል። ነው ምክንት ነው ሎው ኦፍ ግራቪቲ ሁሉንም ስለሚያመጣው ማለት ነው እንጂ ተፈጥሮን በሰጠሻት መልክ ነው የምትሰጥሽ። ስለዚህ ሰዎች በስግብግብነት ምድርን ሀብቷን ሙሉ በሙሉ አሟጠን እንጠቀም ማለት የለባቸው ማስቀረት መቻል አለባቸው ነው። ስለዚህ አንዳንዴ ሰው ሰራሽ የሆኑ ምክንያቶች ይህን ጉዳይ ሊያመጡ ይችላሉ። ለምሳሌ ምድራ